ሰላም ጤና ይስጥልን። የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሐን ወገኖቻችን በአጠቃላይ ድምፅ ለመሆን ስለሚረዳ፣ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክብሯን አድማጮች አሁን ይዤላችሁ የቀረብኩት መረጃ የኢራንና ና የእስራኤል ውጊያን በተመለከተ አሜሪካ መቀላቀሏን ተከትሎ የአረብ አገራት ዛሬ ተቃውሟቸውን አሰምተዋል። ይህን የአሜሪካ ወደ ጦርነቱ መግባትን ተከትሎ የአረብ ሀገራት ምን ውሳኔ ወሰኑ? ያወጡት መግለጫ ምን ይመስላል? ወደ እናንተ ከሚቀርቡት መረጃዎች መካከል ይገኛል። በሌላ መረጃ ደግሞ አሜሪካ በኢራን የኒውክሌር ተቋማት ላይ የፈ የሚፈጸመችውን ጥቃት ተከትሎ ከፍተኛ ውድመት እንደደረሰ አረጋግጣለችም። ለመሆኑ አሜሪካ በኢራን የኒውክሌር ተቋማት ላይ ስለፈጸመችው ጥቃት ቢቢሲ ምን እናውቃለን ሲል ሙሉ መረጃ ይዞ ወጥቷል። ሙሉ ዘገባው ወደ እናንተ ይቀርባል። ኤፍሬም ሳሙኤል ነኝ። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረግኩት መረጃ ሳልፍ አሜሪካ በኢራን የኒውክሌር ተቋማት ላይ እጅግ በጣም አስገራሚና የተሳካ ድብደባ እንደፈጸመች ተረጋግጧል። አሜሪካ በኢራን የኒውክሌር ተቋማት ላይ ስለፈጸመችው ጥቃትም ቢቢሲ የሚከተለውን ዘገባ ይዞ ወጥቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር አውሮፕላኖች ኢራን ውስጥ የሚገኙ ሶስት የኒውክሌር ተቋማትን በቦምብ መደብደባቸውን አሳውቀዋል። ይህም በኢራንና በእስራኤል መካከል እየተካሄደ ያለው ጦርነት በከፍተኛ ደረጃ መባባሱን ያሳያል። ፕሬዝዳንቱ ለአሜሪካ ሕዝብ ባደረጉት አጭር የቴሌቪዥን ንግግር አስታውሱ፣ ብዙ ኢላማዎች ቀርተዋል። የዛሬ ምሽቱ ከሁለቱ በጣም ከባዱና ምናልባትም በጣም አደገኛው ነበረ ብለዋል። አክለውም ፕሬዝዳንት ዶናልድ ትራምፕ ሰላም በፍጥነት የማይመጣ ከሆነ ግን ወደ ቀሪዎቹ ኢላማዎች በፍጥነት የሰላና በብቃት የተሞላ ጥቃት እንፈጽማለን ሲሉ ዛቻቸውን በቴሌቪዥን አሰምተዋል። አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል ፎርዶ የተባለው የዩራኒየም ማበልጸጊያ አንዱ እንደሆነም ተረጋግጧል። ይሄ በተራራማ ከተማ አካባቢ ከመሬት በታች ተሸሽጎ የሚገኘው የኢራን የኒውክሌር ተቋም ሀገሪቱ ላላት ከፍተኛ የኒውክሌር ፍላጎት ወሳኙ እንደሆነም ይነገርለታል። በተቋሙ ላይ የደረሰው የጉዳት መጠን እስካሁን አልታወቀም። የእስራኤል ባለስልጣናት እነዚህን ጥቃቶች በማቀድ ከአሜሪካ ጋር ሙሉ ትብብር ሲሰሩ እንደነበረም ተናግረዋል። የቢቢሲ የአሜሪካ አጋር የሆነውን ሲቢኤስ ኒውስ ቴሌቪዥን ያ መነጋገራቸው የአሜሪካ ባለስልጣናት እንደተናገሩት ከሆነ አሜሪካ ኢራንን በዲፕሎማሲያዊ መንገዶች የአየር ጥቃቱ እንደሚፈጸም ቅዳሜ ለት አሳውቃለች። ኢራን በአካባቢው የሚገኙ የአሜሪካ ወታደራዊ ሰፈሮችን በማጥቃትም ምላሽ ልትሰጥ ትችላለች ተብሏል። የሀገሪቱ ባለስልጣናት ማንኛውም የአሜሪካ ጥቃት ቀጠናውን አደጋ ላይ እንደሚጥልና አጸፋውን እንደሚወስዱ ቀደም ሲል አስጠንቅቀዋል። ቢቢሲ ይቀጥላል። እስካሁን ድረስ ስለ ጥቃቱ ምን እናውቃለን? የእስራኤልና ኢራን ግጭት እንዴት ተጀመረም? ሰኔ 6 ቀን 2017 ዓ.ም ንጋት ላይ እስራኤል በርካታ የኢራን የኒውክሌርና ወታደራዊ ኢላማዎች ላይ ድንገተኛ ጥቃት ፈጸመችም። አላማው የኢራንን የኒውክሌር መርሀ ግብር ማውደብ መሆኑን ጠቅላይ ሚኒስትር ቤንያሚን ኔታናዊ የገለጹ ሲሆን ይህም በቅርቡ የኒውክሌር ቦምብ ለማምረት ተቃርባለች ያለችውን የኢራንን አላማ ማደናቀፍ ነው ሲሉ ተናግረዋል። ኢራን የኒውክሌር መርሃ ግብሯ ለሰላማዊ አገልግሎት እንደሆነ ትናገራለች። ቴራ በምላሹ በመቶዎች የሚቆጠሩ ሮኬቶችና ድሮኖችን ወደ እስራኤል አስወንጭፋለች። ሁለቱ ሀገራት ከሳምንት በላይ በፈጀው በርካታ ሚሳይሎች መለዋወጣቸውን ቀጥለዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ መታጠቋን እንደሚያውቁ ሲናገሩ ቆይተዋል። ምንም እንኳን እስራኤል ይህንን በይፋ ባትናገርም ወይም ባታስተባብልም የኒውክሌር ጦር መሳሪያዎች እንዳሏት በሰፊው ይታመናል። በመጋቢት ወር የአሜሪካ ብሔራዊ መረጃ ዳይሬክተር ቶልሲ ጋባርድ እንደተናገሩትም ኢራን የዩራኒየም ክምችቷን ወደማይታወቅ ደረጃ ብታሳድግም የኒውክሌር ጦር መሳሪያ እየገነባች አይደለም ብለው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው በቅርቡ ይህንን መረጃ ስህተት ነው ብለው ተናግረዋል። የእስራኤልና የኢራን ግጭት በቀጠለበት በዚህ ጊዜ ትራምፕ ያለፉት የአሜሪካ አስተዳደሮች በመካከለኛው ምስራቅ የማያልቁ ጦርነቶች ውስጥ ገብተዋል ሲሉ ተችተው ነበረ። አክለውም አሜሪካንን ከሌላ ሀገራት ግጭቶች ለማስወጣትም ቃላቸውን ሰጥተው ነበረ። እስራኤል በኢራን ላይ ድንገተኛ ጥቃት በፈጸመችበት ጊዜ አሜሪካና ኢራን የኒውክሌር ድርድር ላይ ነበሩ። ከሁለት ቀናት በፊት ትራምፕ ኢራን ላይ ጥቃት ከመሰንዘራቸው በፊት ድርድር እንዲደረግ የሁለት ሳምንት ጊዜ እንደሚሰጡ ተናግረው ነበረ። ያ የጊዜ ሰሌዳ ግን ሳይታሰብ በጣም አጥሯል። አሜሪካ ባላት ዘመናዊና ከባድ ቦምብ ነው በተባለው የጦር መሳሪያ የትኞቹን የኢራን ተቋማትን ደበደበች? ምን አይነት መሳሪያ ተጠቀመችም? ይሄንን በተመለከተ አሜሪካ ሶስት የኢራን የኒውክሌር ተቋማትን መምታቷን ተናግራለችም። እነዚህም ፎርዶ፣ ናታንዝ እና ኢስፋሃን እንደሆኑም ተረጋግጧል። ፎርዶ ከዋና ከተማዋ ቴሄራን በስተደቡብ በሚገኝ ተራራማ አካባቢ የሚገኝ ከመሬት በታች በጥልቀት ዋሻዎች ውስጥ የተሸሸገ እንደሆነ ይታመናል። ፎርዶ ከምድር በታች ያለው ጥልቀት እስራኤል ባሏት የጦር መሳሪያዎች ለመድረስ አስቸጋሪ ነበረ። ፎርዶን ለማውደም የሚያስችል ጠንካራና ትልቅ ምሽግ ደርማሽ ቦምብ ትልቅ ቦምብ እንዳላት የሚታመነው አሜሪካ ብቻ እንደሆነችም ይታወቃል። አሜሪካ ያላት ቦምብም ጂቢዩ 57 ማሲቮ ኦርዲናንስ ፔኔትሬት ይባላል። ክብደቱ 13000 ኪሎግራም ሲሆን ባለሙያዎች ከመፈንዳቱ በፊትም ወደ 18 ሜትር ኮንክሪት ወይም ደግሞ 61 ሜትር መሬት ውስጥ ዘልቆ መግባት እንደሚችልም ይነገርለታል። የኢራኑ የፎርዶ ዋሻዎችም ከመሬት በታች ከ80 እስከ 90 ሜትር ርቀት ላይ እንደሚገኙ ይታመናል። ስለዚህ የአሜሪካው ጂቢዩ 57 ውጤታማ በሆነ መልኩ ያወድመዋል ብሎ አፍን ሞልቶ መናገር አይቻልም ይላል ቢቢሲ ባወጣው መረጃ። ነገር ግን ተቋሙን ለማውደም ሊቀርብ የሚችል ብቸኛው ቦምብ ነው ብሎታል። የአሜሪካ ባለስልጣናት በጥቃቱ ጊዜ ኤኤምኦፒን ጥቅም ላይ መዋሉን ለቢቢሲ ያረጋገጡ ሲሆን ለእያንዳንዱ ኢላማ ሁለት ሁለት ቦምቦች ተጠቅመዋል። ይሄ የአሜሪካ ድብደባ በኢራን ላይ የሚያደርሰው ተጽዕኖ ምንድን ነው? ይሄንን በተመለከተ የአሜሪካ ጥቃት በኒውክሌር ተቋማት ላይ ያደረሰው ጉዳት የሰው ህይወት ስለማለፉ ወይም ጉዳት የደረሰበት ስለመኖሩ እስካሁን ግልጽ አይደለም። የኢራን መንግስት መገናኛ ብዙሃን ምክትል የፖለቲካ ዳይሬክተር ሐሰን ሲናገሩ፣ ኢራን እነዚህን ሶስት የኒውክሌር ጣቢያዎች አስቀድማ ለቃቅማ መውጣቷን ተናግረዋል። በብሔራዊ የቴሌቪዥን ጣቢያ ላይ ቀርበው እንደተናገሩትም፣ ቁሳቁሶቹ ቀደም ብለው ስለወጡ ትልቅ ጉዳት አልደረሰም ብለዋል። ትራምፕ በቴሌቪዥን ቀርበው ባደረጉት ንግግራቸው የኒውክሌር ማበልፀጊያ ተቋሞቹ ሙሉ በሙሉ ተደምስሰዋል ብለዋል። የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር የፖለቲካና ወታደራዊ ጉዳዮች ረዳት ሚኒስቴር ማርክ ለቢቢሲ ሲናገሩ ግን የበለጠ ጥንቃቄ ማድረግ መርጠዋል። እስከ መጨረሻው ወድሟል ብሎ ለመገመት ምንም መረጃ የለም ነበረ ያሉትም ኢራን ከእስራኤል ጋር እያካሄደችው ባለው ጦርነት ሲሞት ከ200 በላይ ሰዎች መሞታቸውንና ከ1200 በላይ ሰዎች መቁሰላቸውን ገልጻለች። ይህ በእንዲህ እንዳለ እስራኤል በኢራን ቁልፍ የኒውክሌር ተቋማት ላይ የምትሰነዝረውን ጥቃት ተከትሎ እስራኤል የጸጥታ ጥበቃዋን እያጠናከረች እንደሆነም ተነግሮላታል። እስራኤል በመላ ሀገሪቱ የህዝብ የደህንነት ገደቧን አጠናክራለች ሲል የእስራኤል መከላከያ ሰራዊት አሳውቋል። አሜሪካ ኢራንን ከደበደበች በኋላ በትምህርት እንቅስቃሴዎች፣ ስብሰባዎችና የስራ ቦታዎች ላይ የጣለችውን የደህንነት ገደብ አጥብቃለችም። የኢራን አጸፋ ምላሽ ምን ሊሆን ይችላል? ይሄንን በተመለከተ ኢራን እስካሁን ድረስ እስራኤል በወታደራዊ ተቋማት ላይ በፈጸመችው ጥቃት በከፍተኛ ደረጃ ተዳክማለች ሲሉ ባለሙያዎች ይናገራሉ። እንዲሁም በቀጠናው የነበሯት አጋሮች በሊባኖስ ሄዝቦላ፣ በሶሪያና በጋዛ ሃማስ በመፈራረሳቸው ኢራን በከፍተኛ ሁኔታ ተዳክማለች ብሏል። ኢራን ግን አሁንም ከፍተኛ ጉዳት ማድረስ ትችላለች። የኢራን ባለስልጣናት አሜሪካ በሁለት ሀገራት ጦርነት ውስጥ የምትሳተፍ ከሆነ የከፋ ጉዳት እንደሚደርስባትና ቀጠናው ወደ ሁለገብ ጦርነት እንደሚገባ አስጠንቅቀው ነበረ። በአካባቢው የሚገኙ የአሜሪካ ጦር ሰፈሮችንም ለማጥቃት ዝተዋል። አሜሪካ በመካከለኛው ምስራቅ ቢያንስ 19 ወታደራዊ ሰፈሮች አሏትም ተብሏል። እነዚህም በባህሬን፣ በግብፅ፣ በኢራቅ፣ በዮርዳኖስ፣ በኩዌት፣ በኳታር፣ በሳውዲ አረቢያ እና በተባበሩት አረብ ኤሚሬቶች የሚገኙ ናቸው። ለኢራን በጣም ግልጽ ከሆኑ ዒላማዎች መካከል በባህሬን ሚና ሳልማን የሚገኘው የአሜሪካ ባህር ኃይል አምስተኛ ፊልት ዋና ማዘዣ ይገኝበታል ተብሏል። እንዲሁም የፋርስ ባህረ ሰላጤ ከህንድ ውቅያኖስ ጋር የሚያገናኘውና 30 በመቶ የሚሆነው የዓለም ነዳጅ ዘይት አቅርቦት የሚጓጓዝበትን የሆርሙዝ ሰርጥ በመባል የሚታወቀውን ወሳኝ የመርከብ መስመር ኢላማ ልታደርግ ትችላለችም ተብሏል። በተጨማሪም የዓለም ገበያን አለመረጋጋት አደጋ ላይ በሚጥሉ ሌሎች የባህር መስመሮች ላይ ጥቃት ትፈጽም ይሆናልም ተብሏል። ኢራን አሜሪካን እየረዱ ነው ትላቸውን የአካባቢውን ሀገራት ንብረቶች ኢላማ ማድረግ ትችላለች ሲል ቢቢሲ ዘግቧል። ይህም ጦርነቱን ወደ መላው ቀጠና ሊሸጋገር ይችላልም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካን ወደ ጦርነት ለማስገባት የኮንግረስ ፍቃድ ወይም ደግሞ ይሁንታ ያስፈልጋቸዋል የሚለውን ጉዳይ በተመለከተ በአሜሪካ ሕግ መሰረት ፕሬዝዳንቱ በሌላ ሀገር ላይ ጦርነትን በይፋ የማወጅ ብቸኛ ስልጣን የላቸውም። በኮንግረስና በሴኔት ውስጥ የተመረጡ የሕግ አውጪዎች ብቻ ናቸው የሚችሉትም ተብሏል። ነገር ግን ሕጉ ፕሬዝዳንቱ የጦር ኃይሎች ጠቅላይ አዛዥ መሆናቸውንም ይገልጻል። ይሄ ማለት አሜሪካ ወታደሮችን ማሰማራትና ያለመደበኛ የጦርነት አዋጅ ወታደራዊ እንቅስቃሴዎችን ማድረግ ይችላል ማለት ነው። ለምሳሌ ትራምፕ እንደ አውሮፓውያን አቆጣጠር በ2017 ዓ ም በሶሪያ በአሳድ መንግስት ላይ የአየር ድብደባ ለማካሄድ ለመወሰን የኮንግረሱ ይሁንታ አላስፈልጋቸውም። በምትኩ ትራምፕ የብሔራዊ ደህንን ጦርነትና ሰብአዊ ምክንያቶችን በመጥቀስ ተንቀሳቅሰዋል። በተጨማሪም የሕግ አውጪዎቹ ትራምፕ ኢራን ላይ ድብደባ እንዲፈጸም ለማዘዝ ያላቸውን አቅም ለመገደብ ጉዳዩን ወደ ኮንግረስ እንዲሄድ ሲገፉ ቆይተዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አሜሪካ በኢራን ላይ የፈጸመችውን ድብደባ ተከትሎ የአረብ ሀገራት ዛሬ ተቃውሞ አሰምተዋል። አሜሪካ በኢራን ላይ የፈጸመችውን ጥቃት ሉዓላዊነትን መጣስ ነው ሲሉ የአረብ ሀገራት ድምፃቸውን አሰምተዋል። በአሜሪካና በኢራን መካከል የኒውክሌር ድርድርን በማካሄድ ላይ የነበረችው ኦማን አሜሪካ በኢራን የኒውክሌር ቦታዎች ላይ የምታደርገውን ጥቃት በጽኑ አውግዛዋለች የባህረ ሰላጤው ሀገር ኦማን ሱልጣኔት አሜሪካ የጀመረችውን ቀጥተኛ የአየር ድብደባ ያስከተለውን መባባስ ጥልቅ ስጋትን በመግለጽም ድርጊቱን አውግዘዋለችም። ከአሜሪካ ጋር ጠንካራ የጸና ግንኙነት ያላትና የቅርብ ቀጠናዊ አጋር የሆነችው ሳውዲ አረቢያ የኢራን ሉዓላዊነት መጣሱን በማውገዝም ዓለም አቀፉ ማህበረሰብ ፖለቲካዊ መፍትሄ ላይ ለመድረስ በእነዚህ እጅግ በጣም አሳ ታሳቢ ሁኔታዎች ውስጥም ጥረቶችን አጠናክሮ እንዲቀጥል ጠይቃለችም። የኳታር የውጭ ጉዳይ ሚኒስቴር አሁን ያለው አደገኛው ውጥረት በክልላዊና በዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ሲል አስጠንቅቋል። ግብጽ በበኩሏ የቀጠናው አደጋ ወደ ተጨማሪ ትርምስና ውጥረት ውስጥ ሊገባ ይችላል ስትል አስጠንቅቃለችም። ፖለቲካዊ መፍትሄዎችና ዲፕሎማሲያዊ ድርድር እንጂ ወታደራዊ መፍትሄ አይጠቅምም፣ ብቸኛው ከቀውሱ መውጫ መንገድ ዲፕሎማሲያዊ መፍትሄ ነው ስትል ጠይቃለችም። ይህ በእንዲህ እንዳለ የሊባኖሱ ፕሬዚዳንት ጆሴፍ እንደተናገሩትም በኢራን የኒውክሌር ፋሲሊቲዎች ላይ የተፈጸመው የቦም ያለውን ብድብደባ ከአንድ በላይ ክልል እንዲሁም በኢራን ውስጥ ያለውን ደህንነትና መረጋጋት አደጋ ላይ የሚጥል፣ ውጥረቱም እንዲባባስ ስጋቱን ከፍ ያደርገዋል ሲሉ አስጠንቅቀዋል። የተከበራችሁ ክብሯን አድማጮች፣ የእስራኤልና እንዲሁም ደግሞ የኢራን በተጨማሪም ደግሞ አሁን የተቀላቀለችውን የአሜሪካ ድብደባን በተመለከተ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር፣ ዘረኝነት ይውደም።